አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ እያለሁ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ከአረብ ሀገር ስትመጡ ማምጣት ያለባችሁ ወሳኝ እና ደግሞ ለእኔ የጠቀመኝን ቆንጆዬ ነገር አሳያችኋለሁ ማለት ነው። በጣም ተመችቶኛል ማለት ነው እና ደግሞ እዚህም መታችሁ ቢዝነስ መስራት ይችላላችሁ። ዋይዜ ግን ተለቀ ተለቅ ያለው ካመጣች ጭራሽ ቢዝነስ ትሰሩበታላችሁ እና ዛሬ ምንድን ነው ይዤላችሁ የመጣሁት? ከልብስ ውጪ ከልብስ ውጪ ይዤላችሁ የመጣሁት እቺን ነው። እቺን ነገር ይዤላችሁ መጥቻለሁኝ። እንደምታያት እንደምታዩት እቺ ምንድናት? የጆሮ መብሻ ናት ማለት ነው ጋይስ። እና የጆሮ መብሻ ስንከፍታት እንትን ትመስላለች። እኔ ከርሽ እኔ የጠለብኳት ከሺኢን ወይንም ደግሞ ከቲሞ ማለት ነው የምትጠልቡት። እና በጣም ቆንጆዬ ነው ይሄት እና በጣም ምርጥ ነው። እንደምታዩት እቺ እንግዲህ ምልክት የምታደርጉባት ናት። እንደዚች ምልክት አድርጋችሁ የምትበሱትን ቦታ ምልክት ታደርጋላችሁ። ከዛ በኋላ ይሄንን በዚህ እንትላላችሁ ማለት ነው። እቺ ደግሞ ጆሮ ጌጥ አለቻት። ያው እነዚህ በመሳብ ነው እንትን የምትሉት፣ እንደምታዩት እነዚህ እንትላልቻ። አሁን እኔ የገዛዋት እቺ 50 ሪያል ማለት ነው፣ የኳተር 50 ሪያል ነው ምናምን። እና በጣም ነው የምጠቅማችሁ እዚህ ስትመጡኝ። እና አሁን እኔ እንትን ያልኩት ሱቅ ምናምን ራሱ ካላችሁ ልጆች ያው ጆሮ መብሳት ትችላላችሁ፣ በጣም ቀላል ነው። ባይዘይ ወርቅ ቤት፣ ብር ቤት ምናምን የሚበሱት ብዙ ጊዜ ማለት ነው እና አንድ ጆሮ አንድ ጆሮ ማለት ነው። አንድ ጆሮ 50 ብር አንድ ጆሮ ብር ነው ብር ጌጡ ብር እና ሁለት ጆሮ አንድ ሰው በትበሰው መቶ ብር አገኛችው ማለት ነው። ጆሮ ጌጣ ብቻ ብቻ። እና እቺ የሆነ ሰው በተበሳበታል፣ አልበሳ ምንም ነገር አይደለም ጆሮ ውስጥ ከዛ ስትመቷት ትገባል ትገባለች ማለት ነው። ይሄ ይሆናል አለ እንትን ከደም ጋር ንክኪ ያለው ነገር አይደለም። ጆሮ ጌጡ በጆሮ ጌጡ በራሱ ነው ተበስቶ የዛ ሰው ላይ እንትን የሚለው ማለት ነው። እና ይህን ታቆታላቸዋል ብዙዎቻችሁ። እና በጣም ቆንጅዬ ነው። ብዙ ጊዜ እንደውም ወርቅ ቤት ላይ እንደዚህ የሚበሱትን እኔ ያየሁት ብረት ነው፣ ሙሉ ለሙሉ ብረት ነው። ይሄ ደግሞ ፕላስቲክ ቆንጆ ነው፣ አይዝግ ምን አይ፣ በጣም ምርጥ ነው። እና ይህን ብታመጡ ብዬ ለእናንተ ዛሬ ይዤላችሁ መጣሁኝ ማለት ነው። ሌላኛው ደግሞ ምንድን ነው? ሌላኛው ደግሞ ይዤላችሁ የመጣሁት ቼንጅ ውስጥ እናረጋታለን። ቆይ እና በዚህ በጣም ቆንጆ ነው ማለት ነው። እና እኔ በቃ ምንም እንትናኩበትም አልተጸጸትኩበትም። በጣም ነው ደስ ያለኝ። አሁን ደግሞ እየተጠቀምኩበት ነው ሌላው ደግሞ ማሳያችሁ ማይኬን ነው ማለት ነው። ማይክ ማይክ ባይ ዘይ ይሄው እችን አለች። እና ደግሞ እችን አለች። ይሄው እንደምታዩት ተቀያያሪ ያላት ናት ማለት ነው። በተለይ ዩቲዩበር የሆናችሁ እችን ይዛችሁ ብትመጡ ብዬ እመክራችኋለሁ። ምክንያቱም ትቸረጃለች፣ መቸረጃ አለቻት። እየቸረጃችሁ መጠቀም ነው ማየት እቺን ደግሞ እቺንም ተቀያያሪ ያው አንድ እንትን እና ያው ተቀያያሪ አለቻት እቺ። ከዛ ይሄንንም ማምጣት እንዳትረሱ። ይሄንን ይዛችሁ ቶሎኑ ቶሎኑ ትላላችሁ እና በጣም ቆንጆዬ ለእኔ የጠቀመኝ አሁን ባይዘው ግን እችኛዋን አሁን እችኛዋን የምትሸጠው እቺኛዋን የምትሸጣው ሁለት ሺህ ሁለት መቶ ሁለት ሺህ ብር ነው የምትሸጦች ኢትዮጵያ ላይ ማለት ነው። እዛ ግን በሰላሳ ሪያል ወይም በሀያ አምስት ሪያል እንገዛታለን እና ኳሊቲ ምናምን ያው ብዙም እናንተ የራሳቸውን መርጣት ነው እንጂ ኳሊቲ ያው ያው ነው፣ ብዙም ይናክል ልዩነት ያለ አይመስለኝም። ብራንዳቸውን ይለያያል እና በጣም እኔ ጠቀመኝ ማለት ነው እና ደግሞ እኔ በጣም ነው እነዚህ ነገሮችን የጠቀሙኝና ያው ይዛችሁ ይሄ ናክል እንትን የሚል ነገር አይደለም። ቁጭ ቤታችሁ ላይ ቁጭ ብላችሁ ነው ከሽኢን የምትጠልቡት ማለት ነው። እና ብዙ ጊዜ እኔ ዩቲዩብ ላይ ጋይስ ስለማየቱ ስነግራችሁ፣ ብዙ ጊዜ ዩቲዩብ ላይ እንደዚህ ላይቭ ስገባ ምን ስል ተመልካቶቼ ይናያ፣ ከዛው ሆነሽ ሳት መጪ በፊት ለዩቲዩብ የሚያስፈልጉሽ ነገራቶችን ግዢ እያሉ ያስታውሱ ነበረ እና ያው ብዙ ነገር እኔ ሳሌዝ ነው የመጣሁት። በጣም ነው እንትን የሚለኝ። ለምን ብዙ ጊዜ እዚህ ብራችሁ ልትጨርሱ ይችላላችሁ ባይ። ግን የከፈላችሁ ሰዓት መግዛት ይችላላችሁ። ግን ደግሞ ይሄን አክል አጥጋቢ አይደለም ዩ ክፍያ፣ ስለዛ ቪዩና ላይ ከሌላቸው ይሄን አክል አጥጋቢ አይደለም። እና እዚህ ደግሞ ከመጣችሁ በኋላ ብዙ ሁኔታዎችን አሉ፣ ብዙ የምታስጨርሷቸው ነገራቶችን አሉ። ይሄን አክል አቅም ላይኖራችሁ ይችላል። ሁለት ሺ ሶስት ሺ አራት ሺ አውጥታችሁ የዩቲዩብ የምትቀርጹበትን ነገር ላታገኙ ትችላላችሁ እና እዛ ብታመጡ ብዬ እመክራችኋለሁኝ። ሌላኛው ደግሞ ሌላኛው ደግሞ ይዤላችሁ የመጣሁት ለዩቲዩቤ አሁን በጣም የጠቀመኝ በደገምኩትና ሌላ አይነት ደግሞ ድጋሚ ባመጣው ብዬ የጠቀምኝ እቺን ነው። እቺን ደግሞ በጣም ጠቅማኛለች ጋይስ ፎን ነው እቺን የካሜራዬ ማስቀመጫ ነው። እና ደግሞ ብችሉ ብችሉ ካሜራ ብታመጡ ብዬ እኔ መክራችሁ አለውኝ። ምክንያቱም ካሜራ ብዙ ጊዜ ስልክ የተዘረፍኩ ተዘረፍኩ አትሉም ፋይላችሁን ሁሉም ነገር የሚኖረው ስልካችሁ ላይ ነው። ስለዛ ስልካችሁን ላይ ያወጣችሁ ከምትቀርጹ ብዙ ጊዜ ወጣ ሰትሉ የሆነ ቦታ ስትሄዱ ምናምን በካሜራ መቅረ እና ካሜራ ጥድት ያለ ይሄ ማንኛውም ማይረባዊ የመቶ ብር የሁለት መቶ ብር ካሜራ አለው። ቆንጅዬ ካሜራ ገዝታችሁ እንድትመጡ መክራችኋለሁ። ወሳኝ ነገር ነው፣ ካሜራ ማለት ነው። ምክንያቱም ብዙ ጊዜ እኔ ባለፈው ያጋጠሚ ነገር ምን መሰላችሁ? ገበያ ሄጄ ልቀርጽ ልክ ስልኬ ሳወጣ ተመንትፌ የላችሁ ነበር። እና ግን ያው አልተመነተፍኩም ቶሎ ብዬ ቶሎ ብዬ እኔ ያው ስለነቃውባቸው ቶሎ ብዬ ስልኬን አስገባው። ማነው እና ጥሩ አይደለም። በተለይ ደግሞ ሰው የበዛበት አካባቢ ስልካችሁ ልትመነተፉ ትችላላችሁ። ስለዚ፣ ምን ታደረጋላችሁ? ካሜራው ግን ከሆነ አንገታችሁ ላይ አድርጋችሁ ቀስ አድርጋችሁ መቅረጽ ነው። እና ካሜራ ሳትይዙ እንዳትመጡ እህቶቼ፣ ቆንጅዬ ጽድት ያለ ኳሊቲ የሆነ ካሜራ ይዛችሁ እላችኋለ። ከመቀጠል ደግሞ በመቀጠል ደግሞ ለዚህ ቪዲዮ አዲስ የሆናችሁን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃቸዋለሁ። እንዲሁም ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ቪዲዮውን ደግሞ በላይክ ቪዲዮውን ደግሞ በላይክ ጀምሩት። አስተያየታችሁንና ሀሳባችሁን አስተያየታችሁን ኮሜንት ሊያስቀምጡልኝ እና ደግሞ ልሰራ ልሰራላችሁ የምትፈልጉትን አይነት ቪዲዮ ንገሩኝ ማለት ነው እንደዚህ ብታረጊ እንደዚህ ብትሰሪ ይሄንን ብታቀርቢልን እያላችሁ ኮሜንት ላይ እንግዲህ ሀሳብና አስተያየታችሁን አስፍሩልኝ። እወዳችኋለሁኝ። መልካም ጊዜ